መድብል ዝናን አገተው አግቶ እያሰቃየው ይገኛል። መድብል የወንድሙን መጥፋት እንግዲህ በጣም በጣም በጣም ርስጥ እየወሰደ ነው ማለት ነው። በጣም ያሳዝናል። እንግዲህ እስካሁን ብሩክ አልተገኘም። ነገር ግን እድሜ ለወንድሙ ለመድብል ማለት ነው ዝና እንግዲህ ተይዟል። በስተመጨረሻም ሞገስ እና ሉላ መንገዴ ነጻነታቸውን አውጀዋል በጣም ደስ ይላል አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ ከኔ ጋር ሁሉ ሰላም ደላ ረብላለን ብያላችሁ ሰላማችሁ ብዝት ይበል አላሽና ጋር ዲስካውንት ሰብስክራይብ ለሽሪ ያረጋችሁ ቤተሰብ ሆኑ። እንግዲህ ባለፈው ኤፍራታና መድብል አንድ ላይ ሆነው እየሰሩ ነበር። ኤፍራታ ብትፈራም ግን ብር ስለምትፈልግ ለብሯ ስትል እንግዲህ ለመድብል የዝናንና የማህሌትን መረጃ እያቀበለቻቸው ነበር። ለሞገስና ለመድብል ማለት ነው። መድብል እንግዲህ ማህሌትን አግቷት ነበር ቤቱ ውስ ማለት ነው። ነገር ግን ልትናገር አልቻለችም፣ ቢያሰቃዩትም እንደውም መደራደሪያ አንጥታ ነበር። መደራደሪያውም ቤቱን በእኔ ስም አዙሩ ብላ ነበር። እሱ ደግሞ በፍጹም እንደማይሆን ነግረዋት ነበር። ከዚያም በኋላ ተለቃትም በኋላ ዝናን በእንቅልፍ እንትን ውስጥ አጠጥታ እንዲ እንዲ ያጠምዱት አድርጊ ብለዋል ነበር። ነገር ያንም አልተስማማችም ነበር ማለት ነው በስተ መጨረሻም ግን እንግዲህ እንደፎከረ መድብል ዝናን በእጁ አድርጎታል ማን ነው እንግዲህ ዝና ለብዙ ጊዜ የተጎራ እናንተ ምንም አታመጡ ማንም እኔን አይደፍረኝም እኔን አይደፍረኝም ማንም እያለ እንግዲህ በጣም ብዙ ጊዜ ስቃይ አድርሶባቸው ነበር ማለት ነው አሁን ላይ ግን መድብል በእጁ አስገብቶታል ማለት ነው በጣም ደስ ይላል አንዳንድ ጊዜ ሁሉን ሰው ወደታይ ስናይ አንድ ደግሞ ለእኛ ወደታይ የሚያሳየን ሰው አይጠፋም ማለት ነው። እና እንግዲህ በሞገስ ላይ በጣም ተጫውቶበት ነበር ዝና ማለት ነው። እናም ሉላንም እንደዛ አሰቃይቷት ነበር። ሁሉም ይፈሩት ነበር እንግዲህ ለሱ ደግሞ እሱን እንግዲህ የሚያሰቃየው ሰው መድብ መጥቷል ማለት ነው። ኤፍራታ እንግዲህ ወጥመድ አጥማጅ ሆና ተገኝታለች። ቤቷ ከመጣ በኋላ መጠጥ ውስጥ እንግዲህ ጨምራ ወጥ መዳያቸው ውስጥ እንዲገባ ያደረገችው እንትና ኤፍራታ ነማ ነው። ከዚያም እንግዲህ እነ መድብልና ሞገስ በመኪና አድርገው አግተውት ይዘው ሄደዋል ማለት ነው። ከዚያ መንገደክ ሉላ ደው ተደውሎላት ሞገስ ደውሎ በጣም አዲስ ዜና ሲነግራት ዝና መያዝ ሲነግራት በጣም ነበር ደስ ያላት። ካሁን በኋላ በቃ ዝና ከተያዘን የነጻነት ታውጃለሁ፣ ነጻ ነኝ፣ እንደፈለኩ እንቀሳቀሳለሁ፣ እኖራለሁ ነበር ያለችው። እና ሞገስና ሉላ እንግዲህ ለእንግዲህ እንኳን ደስ ያላችሁ ማለት ነው። በሰላም ኑሯችሁን ተማራችሁ። በጣም ሉላ ራሱ በጣም ብዙ ተሰቃይታለች። ቤት እየተዘጋባት በጣም ተሰቃይቶታል። ከሰው ጋር እንዳትገናኝ እያረገ ማለት ነው ፀሀው እስከሚያምራት ድረስ ማለት ነው። በጣም ደስ የሚል ነው። እሷም እንደፈለገ እየተዝናናኝ ነጻነቷን እያወጀ ትገኛለች ሉላ ማለት ነው። እንዲሁም ደግሞ እንግዲህ ትና ሉት እግዲህሉልይ እንግዲህ ወደ ሞገስ መታ ከሞገስ ጋር የተደሰች ትገኛለች ማለት ነው። ማህሌት ደግሞ ወደ ቤት ስትሄድ በጣም ተጨንቃ እና ደብሯት ነበር። ኤፍራታን ያገኘቻት ማለት ነው ምን ሆነሽ ነው ስትላት፣ አይ ምንም አልሆንኩኝ። ለማድባበስ ሞክር። ነገር ግን አፈጣ ስትይዛት ዝና መድብል ሞተ ቀይራ መድብል ሞተ ስትላት፣ ብላ ነበር የተቀበረችው ማለት ዝና ለማለት ፈርታ ነው። ከዚያም በኋላ እንግዲህ የዝና አዛዥ ወይም ደግሞ ከሱ ጋር ያሉ ሰዎች ደውሎ ለማህሌት ኤፍራታ ወጥመድ እንዳረገችበትና እሱን እንድትያዘ ሲነግሯት በጣም ነበር የደነገጠችው። ማህሌት አንቺ ነሽ ወጥመድ ያደረግሽልበት፣ እንደዚህ እያለች እሷ ጋር እያለቻት እያስፈራቸን ነበር ማለት ነው። በስተመጨረሻ መንገዴ መድብና ኤፍራታ ተገናኝተው፣ እባክን ዝና ልቀቀው፣ እኔ ፈርቻለሁ፣ የዝና የበላይ ሰው የለም ብዬ ነበር አለና ለማህሌት ደውሎ፣ እኔ ወጥመዱ እንዲያጠመርኩኝ፣ እኔ እንደገደልኩት ነው ያወቀው፣ ይገሉኛል። ለዝና ልቀቀው ብላ ብትለምነውም መቼም አላደርገውም፣ አንቺ እኔን መርዝ ይዘሽ መጣሽ፣ ደገለሽ ስትይ ይገሉኛል አላልሽም እንዴ? ወይም ደግሞ ዝናን ብቻ ነው እንዲንፈሩን የናፈርኝም እንዴ እያላት ነበር ማለት ነው። አንተን ባላድርግ እንደዛ ዝናኔን ምስጋሪ ይገለ ነበር ነበር ያለችው ማለት ነው። አንዳንድ ጊዜ ሰው ስናከብር እኛ ሀይለኛ አንመስልም፣ ሰው እንገል አንመስልም። እኔ አንቺን አለመግደሌ በምን ተማመንሽ ብሎ እየነገራት ነበር ማለት ነው። እዚህ መሀል በጣም ተጨንቃለ። ኤፍራታ ደግሞም መቼም አላደርገው ዝናን ንገለዋለሁ። አንቺ ነሽ የገደልሽው፣ ደግሞ አንቺ ነሽ ወጥመድ ያደረግሽ፣ ሁሉን ነገር በአንቺ ተብሎ እንግዲህ ሴራ የጠነሰችው ስለሆነ ዝቶባት፣ መብል እንግዲህ ከሄዷል ማለት ነው። በስተ መጨረሻም መብልም እንግዲህ ዝናን እየቀጠቀጠ ተናግረ ወንድሜ ወይም ነው ብሎ ቢናገረውም አልተናገረም። እንግዲህ ዝናን በጣም ዝ ኤፍራታ ሰራሽ እያለ የተጸጸተ ይገኛል ማለት ኤፍራታ እንግዲህ ትልቅ